ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች፣ እንዴት ናችሁልኝ? ዛሬም እንግዲህ እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት በጣም አስገራሚ ነገር እና ሁላችንም በየትኛውም ቦታ ላይ ብንሆን ማግኘት የምንችለውን የብርቱካን ለጣጭን ማለት ነው በሱ እንዴት ቆዳችን የተሸበሸበ ቆዳን እንዴት እንደምንመልስ ወይ ደግሞ ቆዳችን ቶሎ እንዴት እሱን መንከባከብ እንዳለብን እንዲሁም ደግሞ ቆዳችሁ ለጠቆረ የጠቆረ ቆዳ ከሆነ እሱን እንዴት በቀላሉ ቆዳችሁ ማቅላት እንዳለባችሁ የሚያሳይ ቪዲዮ ነው። እስከ መጨረሻው ተከታተሉኝ። ዛሬ እንግዲህ የማሳያችሁ በብርቱካን ልጣጭ እንዴት አድርገን ቪታሚን ሲ ክሬም ወይ ደግሞ የፊት መታጠቢያም ነው እንደ ማስክም ነው እንዴት እሱን በቀላሉ በቤታችን ውስጥ አዘጋጅተን የተሸበሸበ ቆዳችንን መልሰን ውጥር እንዲልና ያማረ ቆዳ እንዲሆን እንዲሁም ደግሞ የጠቆረ ቆዳችንን እንዴት ማቅላት እንደምንችል ማሳያችሁ ይሆናል። ለፊታችንም ነው ለሰውነታችንም፣ ለፊታችንም ነው ማለት ነው የሚሆነው። ስለዚህ እስከ መጨረሻ ተከታተሉኝ። አብራራላችኋለሁ ሁሉንም ነገር ማለት ነው። በመጀመሪያ እንግዲህ የሚያስፈልገን እዚህ ጋ እንደምታዩት አንድ ብርቱካን አለኝ እሱ መጀመሪያ እናጥበዋለን ጽድት አድርገን ማለት ነው። ከዛ በኋላ እንግዲህ እንደዚህ እንደምታዩት ልጣጩን ብቻ ነው የምንፈልገው። ልጣጩን እንደዚህ በቀላሉ እናወጣዋለን፣ ወይም ለይተን እናወጣለን ማለት ነው። ምንጠቀመው በልጣጩ ብቻ ስለሆነ ማለት ነው። እንግዲህ እንደምታዩት አንዱን ብርቱካን ልጬው እዚህ ጋ ድስቱ ላይ ጨምር ያለው ማለት ነው። የሚያስፈልገን የአንድ ብርቱካን ልጣጭ ነው። በመቀጠል እዚህ ጋር የሚያስፈልገን የሩዝ ፓውደር ነው ወይም ዱቄቱ ማለት ነው። በጣም ድቅቅ ያለ መሆን አለበት። እሱን ሁለት የሾርባ ማንኪያ ተጠቀምኩ። ከዛን እርድ ነው። እርድ በጣም ትንሽ ሩብ ማንኪያ ወይም ትንሽ ማለት ነው መጨመር ያለበት። ከዛን አንድ ኮብ ውሃ እንጨምራለን ማለት ነው። በመቀጠል እንግዲህ እንደዚህ እንደምታዩት በደንብ አድርገን ሁሉንም ግብዓት እሳት ላይ ከመጣዳችን በፊት እናዋህደዋለን። ከዛን እሳት ላይ እንጥደዋለን ማለት ነው። እንደዚህ እንደምታዩት ማለት ነው። ለአንድ ለሶስት ደቂቃ ያህል እሳት ላይ በዚህ መልኩ ለስለስ ባለ እሳት ላይ እናቆያለን። ይህንን የምናደርገው ብርቱካኑ ላይ ያለው ጥቅም ወደ ውሃው እስኪወጣለን ማለት ነው። ታዲያ ልክ ይህንን ይዘት ሲይዝልን እሳታችን እናጠፋለን ማለት ነው። እንግዲህ ልክ እንደዚህ ሲሆንልን ማለት ነው ውፍረቱ መጠን። ከዛን እንግዲህ ከእሳት ላይ እናወርድና ምንድ የምናደርገው በማጥለያ እንዲሁ በትኩሱ በማጥለያ እንደዚህ እንደምታዩት እናጠለዋለን ማለት ነው ከጠለል ነው በኋላ እንግዲህ ሩዙ እርዶ እና ብርቱካን ልጣጩ እንደዚህ ሆኖ ወጥቶልናል ማለት ነው። በመቀጠል የሚያስፈልገን የዶፍ ሳሙና ነው። እናንተ በማንኛውም በሚስማማችሁ ሳሙና መጠቀም ትችላላችሁ። እዚህ ጋር ግን የዶፍ ሳሙና ቢሆን ጥሩ ነው። ለሁሉም አይነት ቆዳ የሚስማማ ነው። እንዲሁም ደግሞ ምንም አይነት ኬሚካል ስለሌለው ቆዳን ስለማይጎዳ ለቆዳ ለሁሉም አይነት ቆዳ የሚመከር ነው ማለት ነው። እኔ እንግዲህ እንደምታውቁት ብዙ ጊዜ ቪዲዮ እንደምትከታተሉ ታውቁታላችሁ። ሁሌ የምጠቀመው የዶፍ ሳሙና ነው ለቆዳዬ። እና እንግዲህ እንደምታዩት በዚህ መልኩ ዶፍ ሳሙና ግማሹን ነው የምጠቀመው። በነገራችን ላይ በዚህ መልኩ ፈቀፍቀዋለው በቀጫጭኑ ማለት ነው። ይሄ በትላልቁ ቀዳዳ ሳይሆን በቀጫጭኑ በትናንሿ በኩል ማለት ነው። እንደዚህ ፈቀፍቀዋለው ድቅቅ እንዲልልኝ ማለት ነው የምጠቀመው እንግዲህ እንደምታዩት ግማሹን ነው የተጠቀምኩት። ከዛን አሁን ያዘጋጀነው ግብአት ላይ እንጨምራለን። ከዛን አንድ ላይ በደንብ አድርገን እናዋህደዋለን ወይም እንቀላቅለዋለን ማለት ነው። ሁሉንም አንድ ላይ በጣም ቀላል ነው። ልክ እንደዚህ እንደምታዩት ሳሙናው እንደዚህ ልክ ስትቀላቅሉት ወዲያው ይበተናል ማለት ነው። እንደዚህ እንደምታዩት ወደ ክሪምነት ይቀየራል። በደንብ እንደዚህ ስታዋህዱት ብዙም ጊዜ ሳይፈጅ በአንድ ደቂቃ ውስጥ ወዲያው ይሟሟና ወደ ክሬምነት ይቀየራል ማለት ነው። ከዛም በመቀጠል የሚያስፈልገን የአልመንድ ቅባት ወይም የአልመንድ ኦይል ነው ማለት ነው። እዚህ ጋር እንደምታዩት አልመንድ በጣም ቆንጆ ነው። ለቆዳ ለማንጣት፣ የጠቆረ ቆዳን ለማፍካት ለማንጣት በጣም ይመከራል። እንግዲህ አልመንድ የአልመንድ ኦይል ሁለት የሹርባ ማንኪያ ጨምራለሁ። ከዛ መልሼ በደንብ አድርጌ አሁንም እቀላቅለዋለሁ ማለት ነው። አያችሁት፣ ስትቀላቅሉት እንደዚህ እየወፈረ ይሄዳል ማለት ነው። እንደዚህ እንደምታዩት እንደዚህ በልኩ ቆንጆ የሆነ ይወጣልናል ማለት ነው። ሁሉንም አንድ ላይ ከቀላቀልን በኋላ እንግዲህ እንደዚህ እንደምታዩት ሰፋ ያለ እቃ ማዘጋጀት ይኖርብናል። እንደዚህ አይነት እቃ ማለት ነው፣ ለመጠቀም የሚያመችን ማለት ነው። ከዛ እንደዚህ ክዳን ያለው ጸዳ የታጠበ እቃ ላይ እንጨምርን ነው። መጠቀም እንችላለን። እንግዲህ በቀላሉ ለቆዳችን ቪታሚን ሲ ሰራን ማለት ነው። ብርቱካን ስትበሉ በማንኛውም ቦታ መንገድ ላይም ሊሆን ይችላል፣ ስትበሉ ልጣጩን በኪሳችሁ ውስጥ በማስቀመጥ ቤታችሁ ገብታችሁ አጽድታችሁ፣ ደርቆም መጠቀም ትችላላችሁ አድርቃችሁ ማለት ነው። እና ቪታሚን ብዙ ለቆዳችን በጣም ጠቃሚ የሆነ ነገር ነው። በነገራችን ላይ በፊት የቪታሚን ሲ ወይም የኦሬንጅ አለርጂ አለብኝ ብርቱካን ለፊቴ ስጠቀም የሆነ ቅባት ሆነም ሊሆን ይችላል። ብርቱካን እንዲህ ፊቴን ሳስነካው ያሳክገኛል አላርጂክ ነበረብኝ እና በጣም ነው የተገረምኩት። ይሄንን ግን ሰርቼ መጀመሪያ እጅ ላይ ነው እንደዚህ ቼክ ያደረግኩት። እንደምታዩት ግን ምንም አይነት ማሳከክም ሆነ ሽፍታ ምንም ነገር እንደመበለዝም አላለም ማለት ነው። በጣም ነው የገረመኝ። ከዛም ፊቴ ተጠቀምኩት። ምንም የጎዳኝ ነገር የለም። የብርቱካን አለርጂ ካለባችሁ ያለምንም ፍርሃት ተጠቀሙ። ይሄ አለርጂ ነበረብኝ የብርቱካን ማለት ነው፣ ግን ተጠቀሚው ምንም አይነት ነገር ፊት ያልተቆጣምም፣ አላሳከከኝም፣ ምንም ነገር አላደረገኝም። በዚህ መልኩ የብርቱካን አለርጂ ካለባችሁ በዚህ መልኩ አዘጋጅታችሁ ለቆዳችሁ ተጠቀሙ ማለት ነው። ቆዳችሁ ቪታሚን ሲ እንዳያጣ እንግዲህ ያጠቃቀሙ ጥዋትና ማታ ነው። ሶሪ ጉንፋን ይዞኛልና ቆጎሬን ትንሽ ይዘኛል። ጥዋትና ማታ ነው አጠቃቀሙ ማለት ነው። ስትጠቀሙ ለምሳሌ ሜካፕ ተቀብታችሁ ከሆነ ሜካፕ ለሜካፕ ተጠቃሚዎች መጀመሪያ ሜካፓችሁን ማስወገድ ይኖርባችኋል ማለት ነው። ከዛ በኋላ ፊታችሁን ይህን በመጠቀም ልክ እንደዚህ እንደምታዩት ማሳጅ ማድረግ ነው። ሌላ ሳሙና አትጠቀሙም። ይህ እንደ ሳሙናም ነው እንደ ማስክም ነው ማለት ነው። ከዛ ልክ እንደዚህ እንደምታዩት አንገታችሁን፣ ፊታችሁን፣ ዓይናችሁ ስር ሁሉም ቦታ ላይ እንደዚህ በጣም ሳትጫኑ እንደዚህ ማሳጅ እያደረጋችሁ ቆዳችሁ እንዲረስ ወይም ደግሞ ውስጡ ዘልቆ እንዲገባና ጥቅሙን እንድታገኙ እንደዚህ ታደርጋላችሁ ማለት ነው። ከዛ በኋላ ፊታችሁን ከተቀባችሁ በኋላ ወዲያው መታጠብ ሳይሆን ቢያንስ ለአንድ ሁለት ደቂቃ ያህል ቆዳችሁ ላይ እንዲቆይ አድርጉት፣ በደንብ ጥቅሙን እንዲያገኝ ቆዳችሁ ማለት ነው። ከዛ በኋላ ልክ ጠፈፍ ይላል እሱም ወዲያው መታጠብ ትችላላችሁ ማለት ነው። በሚገርም ሁኔታ ቆዳችሁ የተበላሸ የጠቆረ ቆዳን እንዲሁም የተሸበሸበ ቆዳን ይመልሳል። እንዲሁም ደግሞ ቆዳችሁ ያልተሸበሸበ ከሆነ ቆዳችሁ ቶሎ እንዳያረጅ እንዳይሸበሸብ ያደርጋል። ቆዳችሁ በቀላሉ እንዳይጎዳ ያደርጋል ማለት ነው። እኔ በጣም ወድጃ አለው ጠቅሞኛል። እናንተም እንግዲህ ተጠቀሙ። እንደምታዩት እዚህ ጋር ፊቴ ላይ ጠፈፍ ብሎ ነው። ከዛን ታጠብ መጣ ቀድሞ ፊቴ አሁን በደንብ ፈካ ብሏል ማለት ነው። በሚገርም ሁኔታ በአንዴ ነው ተጠቅማችሁ ለውጥ ነው የምታዩት። በጣም እንደምትወዱት እርግጠኛ ነኝ። ከዛን እንግዲህ ፊቴ ከታጠቁ በኋላ ቀስ እያልኩኝ በሶፍት እንደዚህ ውሃውን አደርቃለው። ከዛ በኋላ ሞይስቸራይዝ ጠቀማለሁ። እኔ ሲሩም ነው የተጠቀምኩት። እሱን ሲሩም ደግሞ እንዴት እንዳዘጋጀው በሚቀጥለው እንግዲህ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ እና እንዴት እንዳዘጋጀው ማሳያችሁ ይሆናል። በጣም ቆንጆ ነው ለቆዳ ማለት ነው። እናንተ ማንኛውንም ሞስቸራይዝ መጠቀም ትችላላችሁ። የትኛውንም ክሬም የሚስማማችሁን፣ ወይም ቆዳቸው የሚወደው ክሬም ተጠቅማችሁ እንግዲህ ቀንም ሆነ ማታ ፍክት ብላችሁ መዋል ትችላላችሁ ማለት ነው። ፊታችሁ እንደ መስታወት እንዲያበራ ፍክት እንዲል ያደርጋል ማለት ነው። ወዲያው ነው ፊታችሁን የሚያሳምረው። እንዲሁም ደግሞ ቆዳችሁ እንዳይጎዳ እና ያለ እድሜያችሁ ቆዳችሁ እንዳያረጅ፣ እድሜያችሁ ብሄድ ራሱ ይህንን ስትጠቀሙ ቆዳችሁ ውጥር ብሎ እምር ብሎ እንዲቆይ ያደርጋል። እርግጠኛ ነኝ ሁላቸው ተጠቅማችሁ ሞክሩት ና ወዳጀት ኮሜንት ላይ እንደምጽፉልኝ አምናለው። እንዲሁ ለቻናሌ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አበረታቱኝ። ብዙ ጠቃሚ የሆኑ ስራዎችን ሁሌም ይዤ እየመጣው ነው። ወይም ደግሞ ያላያችሁ ገብታችሁ ለማየት ሞክሩ። ቻናሌ ላይ ብዙ ጠቃሚ ቪዲዮዎች አሉ። እንዲሁም ለወደፊት ደግሞ የበለጠ እንድሰራ አበረታቱኝ ማለት ነው። እንዲሁም ደግሞ ነባር ጓደኞቼ ስለምትሰጥኝ አስተያየትና ስለምታበረታቱኝ የበለጠ እንድሰራ ስለምታደርጉኝ እጅግ በጣም አሪክ አመሰግናለሁ። በቀጣይ